ዛሬ ደግሞ በድጋሚ 19 ግራም ነጥብ 7 እና 6 ግራም ነጥብ አራት የጆሮ ወርቅ ይዤላችሁ ብቅ ብያለሁ። ብዙ ጊዜ እንደተናገርኩት የዚህ አይነት ወርቅ ግራሙ በጣም ሚዛን ይመታል፣ ትልቅ ነው እና ወዳጆቼ፣ የሁለቱንም ዋጋ የምነግራችሁ ይሆናል። በእርግጥ 19 ግራም ነጥብ 7ቱ በጣም ትልቅ ነው፣ ለጆሮ ለራሱ ይከብዳል እንደምትመለከቱት ገንዘብ ለማስቀመጫ ይሆናችኋል። ገዝታችሁ ብታስቀምጡት በኋላ ለመሸጥ በጣም አዋጭ ነው ማለት ነው እና ውድ ቤተሰቦቼ የዚህ የ19 ግራም ነጥብ ሰባቱ እንዲሁም ደግሞ የ6 ግራም ነጥብ አራቷ ትንሽ ትለያለያች። እኔ እየጠየቅኩት ነበረ፣ 6 ግራማ ቀልጥፍ ያለ ነበር በዚህ አይነት ብትሆን፣ ነገር ግን እንጥልጥልናት ብዙ ጊዜ ደግሞ እንጥልጥሉን የማይፈልጉ ልጆች አሉ። እና ዋጋዋ የ19ኙና የዚህ ይለያያል ማለት ነው። ይህ እንደምታዩት በጣም ትልልቅ ነው። ጆሮ ላይም ያምራል። መሻ አላ በጣም ነው የሚያምረው፣ ግን በጣም ይካበዳል። በጣም ነው የሚካበደው። ዋጋውን እንግዲህ የምነግራችሁ ይሆናል። ቪዲዮውን ላይክ እና ሸር አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ

ተላተ አላፍ ሲካ ያው እንደሰማችሁት ነው ውድ ቤተሰቦቼ፣ 10400 ሪያል አለ ትልቁን። ትንሿን ደግሞ 3400 ሪያል ብሏል። እዚጋ ያፋጨሁት እኔ አይደለሁም፣ እኔ እንዳልመስላችሁ ማለት ነው ውድ ቤተሰቦቼ። እና ያለው ነገር ይህንን ይመስላል። ሁላችሁንም አመሰግናለሁ።